በጌታ እንዳታሳልፉት፣ በጌታ ይዣችኋለሁ። ይህን ቪዲዮ ኮፒ ሊንክ አድርጉ። ከመጀመሪያችን በፊት ቶሎ ብላችሁ ሼር አድርጉ፣ ለሁሉም ሰው ሼር አድርጉ። በጌታ እንዳታሳልፉ። አንድ መልእክት አለኝ ዛሬ ለእናንተ በጌታ በኢየሱስ ስም። የወንጌል አማኝ የሆናችሁ ሁላችሁም ይህን መልእክት ስሙ። እግዚአብሔር የክፎችን ቀስት ከእናንተ ላይ ይሰብራል። ይኸው እግዚአብሔር የተመካከረብህ እያለ በተመካከረብህ ፊት ለእግዚአብሔር እግዚአብሔር ቀንድህን ከፍ ያደርጋል። ወንጌል ይለውጣል። ወንጌል ይለውጣል። ከምነሳብህ ሰልፍ የተነሳ አትደነግጥም። ከምነሳብህ ምላስ የተነሳ መቆም አይሆንም። እግዚአብሔር አሳልፎ አይሰጥህም። እግዚአብሔር አሳልፎ አይሰጥሽም። አዎ እግዚአብሔር ለጥርሱ ንጌሻ ለጠላቶቻችሁ ለፈራችሁት ነገር እናንተን አሳልፎ አይሰጣችሁም። ይሄን መልእክት እንደ እግዚአብሔር ሴት አስተላልፋለሁ። እግዚአብሔር አንድ ነገር ይናገረኛል። ልጆች የፈሩት ነገር እነሱን አይወርስም አለኝ እግዚአብሔር። አዎ የፈሩት ጉዳይ ማንኛውም በዚህ ሳምንት እናንተን ያስጨነቀ ነገር ምድሬን እንዲያውክ መጣ፣ ቤታችሁን ሊያውክ መጣ፣ ትዳራችሁን ሊያውክ መጣ። በኢየሱስን አያገኛችሁ ከመጽሐፍ ቅዱስ አንድ ቦታ አነባለሁ። ሁላችሁም ሼር አድርጉ። የወንጌል አማኝ የሆነ ሁሉ ቪዲዮ እንዳያሳልፍ በጌታ ይዣችኋለሁ። መዝሙረ ዳዊት ምዕራፍ ሶስት ላይ የእግዚአብሔር ቃል ቁጥር አንድ ላይ እንደዚህ ይላል፣ አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ምንኛ ብዙ ናቸው። አዎ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጋዬ ሃሌሉያ! አንተ ግን አቤቱ መጠጋዬ ነህ፣ ክብሬና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮሃለሁ፣ ከተቀደሰ ተራራውም ይሰማኛል። እኔ ተኛው አንቀላፈውም። ሃሌሉያ! እግዚአብሔር ደግፎኛልና። ነቀው የምትነቀው በእግዚአብሔር ነው። አንተ ተኝተ ሳለ መጠብቅ እግዚአብሔር ነው። ለጥርሱ ንክሻ አሳልፎ ያልሰጠ እግዚአብሔር ነው። ከዛም እንደዚህ ይላል፣ ከሚከቡኝ ከእልፍኝ ሕዝብ አልፈራም ይላል ከሚከቡኝ ከእልፍ ሕዝብ አልፈራ። ተነስ አቤቱ አምላኬ ሆይ አድነኝ። አንተ የጠላቶቼ መንጋ መተሃልና የግፎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከት በአይዛብ ላይ ነው ይላል። በጌታ በኢየሱስ ማዳን የእግዚአብሔር ነው፣ በረከት ለአይዛብ ነው። በረከት ከአይዛብ ከፍ ያለ ነው በአዛብ ሁሉ ላይ ነው። አንተ ትባርካለ በጌታ በኢየሱስ ስም። እናንተ ያስደነገጠ ነገር፣ እናንተ የፈራችሁት ነገር እናንተን አይወርሳችሁም። ወንጌል ያሸንፋል፣ ወንጌል ያሸንፋል። በኢየሱስ ስም ወደ ሙላት ትገባለ። በኢየሱስ ስም ከባዶነት ጤሳይ ትወጣለ። በኢየሱስ ስም ካስደነገጠ ነገር ጤሳይ ትወጣለ። ጸል ከኔ ጋር ለሰማትራላባ እንዲ አንድ ሰው ልቡ ይቀየራል። ዛሬ አንድ ሰው ከወደቀበት ይነሳል። ዛሬ በጌታ በኢየሱስ ስም ከእልፍ ህዝቦች አልፈራም ተነሱብኝ አልፈራ። ከጠላቶቼ ቁጣ የተነሳ አልደነግጥ። ምድሬን ኢትዮጵያን እግዚአብሔርን አሳልፌ እሰጣለሁ፣ ለጌታ አሳልፌ እሰጣታለሁ። ሃሌሉያ! እግዚአብሔር የተናገረኝ ነገር አለ ለዚህ ምድር ላይ እግዚአብሔር በዚህ ምድር ላይ የተነሳውን የጠላትን መንጋጋ ይሰጋለሁ አለ። ሃሌሉያ! አክልዳማ አትሆንም ምድሬ አለኝ። የደም ምድር አትሆንም ምድሬ አለኝ። በእውነቴን ነው ምላችሁ፣ ከሁለት ቀን በፊት ስጸልይ አንድ የእግዚአብሔር መልአክ ወደ ቤቴ መጣ እንደዚህ ብሎ ተናገረኝ። ይህን አሳየኝ። ብዙ ሰዎች በሆዳቸው ተኝቶ አንገታቸው ልታረድ ስላሳየኝ ሃሌሉያ ጌታዬ፣ ምንድን ነው አልኩት። ህዝብ ተጨንቆ አየው፣ ህዝብ ተጨንቆ ማምለጫ አጥቶ ስጣበብ አየሁ። የእግዚአብሔር መንፈስ እንደዚህ ብሎ ተናገረኝ። ይህ መልአክ ሞትን የሚያሸንፍ ነው አለኝ። ከህዝቤ ላይ አመፃን የሚያነሳ ነው አለኝ። ህዝቤ አይታረድም አለ እግዚአብሔር። በቅርብ ጊዜ ታያላችሁ። እግዚአብሔር ምድሪቷን ይታደጋል። ነገር ግን ወጀብ አለ፣ ነገር ግን ንፋስ አለ፣ ነገር ግን አክልዳማ አለ። እግዚአብሔር ግን ህዝቤን ይታደጋለሁ ብሎኛል። ሃሌሉያ የወሰነ ህዝብ፣ የጨከነውን ህዝብ እግዚአብሔር ይታደጋል። እንደ እግዚአብሔር ነቢይ እናገራለሁ። እግዚአብሔር ያወረኝን እናገራለሁ። ንቁና ጸልዩ፣ ትጉና ጸልዩ ው መግቢያ እየጠፋ አየሁኝ ትውልድ ስተራመስ አየሁኝ ስጣበብ አየሁኝ። ነገር ግን ከነዚህ ከእልፍ ሕዝብ የተነሳ አልፈራም ትላላችሁ። ዛሬ በጌታ በኢየሱስ ስም ይህን ይህ ጸሎት እናንተ ቤት ይግባ። እያዳናችሁ ይገባል፣ እያስመለጣችሁ ይገባል። በጌታ በኢየሱስ ስም በእጥፍ ተባረኩ። እግዚአብሔር ከእናንተ ጋር ነው። የወንጌል አማኝ የሆነ ሁሉ ወንጌል ያሸንፋል እያለ ኮሜንት ያደርጋል። ወንጌል ይለውጣል በወንጌል ህዝብ ላይ ወንጌልን በሚሰብኩ ላይ አመፃ ይነሳል። ነገር ግን አልፈን እንሄዳለን። ነገር ግን ጥሰን እንሄዳለን። ምድሬን እግዚአብሔር ይጎበኛታል። ዘመናችሁ ይባረክ። መጎብኘት ሆነላችሁ። ተባረኩልኝ። አሜን።